ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተወደዳችሁ ህት ወንድሞቼ እንደምናላችሁልኝ? እኔ አልሐምድላ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዘት ይበልልኝ። ዛሬም እንደተለምደ የተለያዩ ትምህርቶችን እጅላችሁ ብቅብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታቁኝ ካላችሁ ሰይዶ ርቁባላለሁ ማለት ነው። እንግዲህ ቻናልኝ ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን እንዳትረሱ። የዛሬው ትምህርት ከመጠን በላይ ስኳር መጠቀም የጤና ያለውን ችግር እናያለን ማለት ነው በቀን መጠቀም ያለብን የስኳር መጠን ስንት እንደሆነ ብዙዎቻችን አንረዳም። ነገር ግን ለወንዶች በቀን ውስጥ ማለት ነው እስከ ዘጠኝ የሻይ ማንኪያ ሲሆን ለሴቶች ደግሞ ስድስት የሻይ ማንኪያ ድረስ መጠቀም እንችላለን ማለት ነው። ነገር ግን እዚህም መድረስ የሌለበት ሲሆን ከዚህ በላይ የሚጠቀሙ ከሆነ ከመጠን በላይ እንለዋለን ማለት ነው። ከዚህ በላይ የሚጠቀሙ ከሆነ ከመጠን በላይ እንለዋለን ማለት ነው። የሚያመጣቸው ችግሮች አሉ። እነሱን እስኪኔ የበሽታ የመከላከል አቅምን ይቀንሳል ማለት ነው። ከፍተኛ የሆነ የስኳር መጠን በምንጠቀምበት ወቅት አላስፈላጊ ውፍረትና ለደም ግፊት ስለሚያጋልጥ ወደ ልብ ህመም ያመራል ማለት ነው። ኢንሱሊን በአግባቡ እንዳይሰራ በማድረግ አይነት ሁለት ለሆነው የስኳር ህመም ያጋልጣል ማለት ነው። የካንሰር ተጋላጭነትን ይጨምራል። ስኳር አብዝተን በምንጠቀምበት ጊዜ ስሜታችን እንዲዘበራረቅና ድብርት ውስጥ እንድንገባ ያደርጋል ማለት ነው። ቆዳችን ቶሎ እንዲሸበሸብና ያረጀን እንድንመስል ያደርጋል። ምክንያቱም ኮላንጅ እና ኤላስቲን ቆዳ እንዲለጠጥ የሚያደርጉ ሲሆን ስኳር በምናበዛበት ወቅት ማለት ነው ግን ስራቸው ይስተጓጎላል ማለት ነው። እነዚህ እንግዲህ ስራቸውን እንዳይስተሩ ያስተጓጉላል ማለት ነው። በደማችን ውስጥ ያለውን ቅባት በደማችን ውስጥ ያለውን ቅባት ስለሚጨምረው የጉበት ስብ የጉበት ስብ ማለት ነው እንዲከሰት ያደርጋል ማለት ነው። የጉበት ስብ ስብ እንዲከሰት ያደርጋል ማለት ነው። ከፍተኛ የሆነ የስኳር መጠን በምጠቀምበት ወቅት ደማችን ውስጥ ያለው የግሉኮስ መጠን እንዲጨምር ያደርገዋል። ስለዚህ የደም ቧንቧችን ላይ ጫና እንዲፈጠር በማድረግ ወይንም ለመለጠጥ የሚያስችላቸውን አቅም በማሳጣት የደም ግፊት እንዲጨምር ያደርጋል ማለት ነው። በሰውነታችን ውስጥ ሌፕቲን የሚባል ንጥረ ነገር መጥገባችንን የሚነግረን እና የረሃብ ስሜትን የሚቆጣጠር ሲሆን ከፍተኛ የሆነ የስኳር መጠን በምንጠቀምበት ወቅት ማለት ነው ስራውን እንዳይሰራ በማድረግ ረሃብ እንዲባባስ እና መብላት ከሚገባን በላይ ተመግበን ላላስፈላጊ ውፍረት እንዲንጋለጥ ያደርጋል ማለት ነው። ስኳር ሰውነታችን ወዝ እንዲያመርት ስለሚያደርግ ብጉር ያመጣል ማለት ነው። እሺ፣ ሌላው የምናየው ሎሚ ለደም ማነስ ይጠቅማል። አዎ፣ ሎሚ ለደም ማነስ በጣም ጠቃሚ ነው። ነገር ግን ሎሚ በራሱ አይረን ስላለው ሳይሆን ሰውነታችን አይረን በተሻለ መንገድ እንዲወስድ ወይንም እንዲመጥ ስለሚያደርግ ነው። እንዴት እንደሚሰራ እንመልከት። ሎሚ ለደም ማነስ የሚጠቅመው እንዴት ነው? በቪታሚን ሲ የበለጸገ ነው። ሎሚ ከፍተኛ መጠን ያለው ቪታሚን ሲ አስኮርቢክ አሲድ ይዟል። ይህ ቪታሚን ደግሞ እንደ ስፒናች፣ ባቄላ ወይም ምስር ካሉ እጽዋት ምግቦች የሚገኘውን አይረን ሰውነታችን በቀላሉ እንዲወስድ ወይንም እንዲመጥ ያግዛል። ይህ ማለት የሎሚ ጭማቂ ሲጠጡ ወይንም በአይረን ከበለጸጉ ምግቦች ጋር አብሮ ሲወስዱ ሰውነታችን ተጨማሪ አይረን ይወስዳል ወይንም ያመጣል ማለት ነው። ሲትሪክ አሲድ ይዟል። በሎሚ ውስጥ የሚገኘው ሲትሪክ አሲድ ደግሞ ሰውነታችን አይረን በቀላሉ ለመጠቀም የሚያስችል መልክ መልኩ እንዲቆይ ይረዳል በሚያስችል መልኩ እንዲቆይ ያደርጋል። የምግብ ፍላጎት እና የምግብ መፈጨት ያሻሽላል። የሎሚ ጭማቂ የሎሚ ጭማቂ ማለት ነው የምግብ መፍጫ ኢንዛይሞችን በማነቃቃት ሰውነታችን አይረን ጨምሮ ንጥረ ነገር ምግቦችን በብቃትና በቀልጣፋ መንገድ እንዲጠቀም ያግዛል ማለት ነው። ሎሚ ለደም ማነስ እንዴት መጠቀም እንችላለን? የሎሚ ጭማቂ እንዴት ጎመን፣ የሎሚ ጭማቂ የሎሚ ጭማቂን ማለት ነው እንደ ጎመን፣ ስፒናች ወይም ምስር ባሉ በአይረን የበለጸጉ አትክልቶች ላይ ጨምቀው ይብሉ ይላል። ኦኬ ከቁርስ በፊት ወይንም በቁርስ ወቅት ለብ ያለ ሞቅ ያለ ውሃ ውስጥ ሎሚ ጨምቀው በመጨመር ይጠጡት ይላል። አይረን ካላቸው ምግቦች እንደ ቀይ ስር ማለት ነው ስፒናች፣ ወይንም ቴምር ጋር በሚዘጋጁት ጭማቂ ማለት ነው ውስጥ የስሙዚ ውስጥ ሎሚ ይጨምሩ ይለናል። ጠቃሚ ማሳሰቢያዎችን እናያለን። የአይረን ንጥረ ነገር እንደለበው ከተረጋገጠ ሎሚ የአይረን እጥረት እንዳለበት ከታወቀ ማለት ነው፣ ከተረጋገጠ ሎሚ በአይረን የበለጸገ ምግቦችን ወይንም ስፕሊመንቶችን አይተካም። አይተካም ማለት ነው። ድጋፍ እንጂ ሙሉ ሕክምና አይደለም ማለት ነው። የደም ማነስ እንዳለብዎት ከተጠረጠሩ ድካም፣ ድካም፣ የገረጣ ቆዳ፣ የትንፋሽ ማጠር ምልክቶችን ካሳዩ ከሐኪሞ ጋር ይማከሩ። የደም ምርመራ ወይንም የአይረን ሕክምና ሊያስፈልግዎት ይችላል ማለት ነው። የአይረን የአይረን ማለት ነው፣ ሰፕሊመንት የሚወስዱ ሰዎች ላይ የተደረጉ አንዳንድ ጥናቶች ተጨማሪ ቪታሚን ሲ መውሰድ ውጤቱን በከፍተኛ ሁኔታ እንደማያሻሽለው አሳይተዋል ማለት ነው። የማጠቃለያ ምክርን እናየው እስኪ። ሎሚ ብቻውን የደማነስ ደማነስን አያድንም አሁንም ቢሆን በአይረን የበለጸገ ምግብ ምግብን ማለት ነው መመገብ ያስፈልጋል ይለናል። ቀይ ስጋ፣ ዶሮ፣ ጉበት፣ ስፒናች፣ ጎመን፣ ባቄላ፣ ምስር፣ ቶፍ፣ የዱባ ፍሬ፣ ቴምር፣ እነዚህን ምግቦች በሎሚ ወይንም እንደ ብርቱካን ዘይት ወይንም ቲማቲም ያሉ ሌሎች ቪታሚን ሲ ያላቸው ምግቦች ጋር በማጣመር የተሻለ ምርጥ ውጤት ማምጣት እንችላለን ማለት ነው። እሺ ሌላው የምናየው በስከ መጨረሻ ማለት ነው፣ ሰሊጥ ነው። በጣም በሀገራችን ተወዳጅ የሆነው ሰሊጥ ሁላችሁም ታውቆታላችሁ ብዬ ገምታለሁኝ። የሰሊጥ የጤና ጥቅሞችን እነ እስኪ በውስጡ ከፍተኛ የሆነ የፕሮቲን ፕሮቲን ማለት ነው የሚስ ስለሆነ ሰሊጥ በምግባችን ውስጥ ማካተት ወይንም ዘይቱን መጠቀም የስኳር ህመምን ስጋትን ይቀንሳል ማለት ነው። የደም ግፊትን ለመቆጣጠር የልብ ህመምን ስጋትን ለመቀነስ ትልቅ እገዛ ያደርጋል ማለት ነው። የምግብ መፈጨት ስርዓትን ያቀላጥፋል ማለት ነው። በተጨማሪም ከድርቃት ይከላከልልናል ማለት ነው። እንግዲህ ሰሊጥ በጣም በሀገራችን ይገኛል አደለ? ስለዚህ ሁላችሁም ሰሊጥ ለመመገብ ሞክሮ ማለት ነው። ብዙ ጊዜ እንግዲህ ጥቅሙን ካላወቅን እኛ አንጠቀምም ማለት ነው። አሁን ግን ጥቅሙን አውቃችኋል። ስለዚህ መጠቀም አለባችሁ ነው ምለው ምክር ነው። ከፍተኛ የሆነ የዚንክን ዚንክን የያዘ በመሆኑ የቆዳ ማለት ነው። የሞቱ ህዋሶችን እንዲተኩ ያደርጋል ማለት ነው። ከፍተኛ የሆነ የዚንክን የያዙ በመሆኑ ከፍተኛ ዚንክን የያዘ በመሆኑ ማለት ነው። የቆዳ የሞቱ ህዋሶችን ማለት ነው እንዲተኩ ያደርጋል ማለት ነው። ቆዳ ካንሰርን ተጋላጭነትንም ይቀንሳል ማለት ነው። የሰሊጥ ዘይት የቆዳ መሸብሸብን ይከላከላል ማለት ነው። የተስተካከለ እንቅልፍ እንድናገኝ ይረዳናል። አጥንትን ለማጠናከር የመገጣጠሚያና የደም ቧንቧ ጤንነትንም ለመጠበቅ ይረዳል ማለት ነው። የጉበት ጤንነትንም ይጠብቅልናል ማለት ነው። ስለዚህ ሰሊጥ እጅግ በጣም ተወዳጅ ነው ማለት ነው። ለጤንነታችሁ ስትሉ ተጠቀሙ ያልኩት በምክንያት ነው ማለት ነው። ውድና የተወደዳችሁት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልቦ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ።